አጭበርባሪዋ ቤዛ በለምለም ተጋለጠች። ለምለም ሁሉንም ነገር ለባርኮቴና ለኤላ ተናገረኝ። እኛ አንተን አክብረን ነው እንጂ ቤዛ በጣም መጥፎና አጭበርባሪ በርባሪ ሴት ናት፣ ለገንዘብ ነው አንተን የቀረበች እያጭበረበረች ነው መስትል ለባርኮት ነገረችው። ባርኮት እንዴት እንደዚህ በእኔ ላይ ልትጫወትብኝ ቻለች ብሎ እቤት ተመልሶ ሄዶ ሁሉንም ነገር ለምለም እነግራኛለች። እንዴት እንደዚህ ታደርጊያለች በእኔ ላይ ትጫወት ተሰውቻለች አንቺ ለእኔ የምትመጥን ሴት አይደለሽም። አእምሮ ቆሻሻ ነሽ። ዓይንሽን ማየት አልፈልግም። ከዚህ ቤት ውጭልኝ ብሎ ከቤት እንድትወጣ አድርጓታል። ቃል የገባችሁልኝን ገንዘብ አትሰጡኝም ወይ አንተና ኤላ፣ እኔ ኮ እወድሃለሁ ባርኮትም ስትል ለባርኮት ነገረችው። ባርኮትም በጣም ተናዶ ሻንጠዋን አሲዟት ከቤት አባሯታል። ዴቭም ለአደይ የፍቅር ጥያቄውን አንስቶባት ያለችበትን ችግርም አሁን ሁሉም ተረድቼሻለሁ። አሁን ግን እሺ፣ እንዴት እፈልጋለሁ ብሎ እስ ይነግራትም ዴቭ እኔ ባለብዙ ችግር አለብኝ ስትል ለዴፍ ነግሯል። ያለሽ ብሽን ጭንቀትና ችግርም አብረን መፍታት እኮ እንችላለን ብሎ ለእሷ ሲነግራትም እኔን እያስብህ ጊዜህን እንዳታቃጥልም ስትል ለዴፍ ነግሯል። ቆይ አትወጂኝም ወይ አዴ ብሎ ለአዴ ሲነግራት እወድሃለሁ ግን አላፈቅርህም ስትል ለዴፍ ነግሯለች ዴቭም ፍቅር ቃስ እያለ ይመጣል በመላመድ በማለት አንቺ አንድ ነገር እንድትረጅኝ እና እንድታውቂልኝ የምፈልገው ነገር ምንጊዜም እጠብቅሻለሁ፣ ሁልጊዜም ከጎንሽ ነኝ። አደይ ችግሮችሽ እስከሚፈቱ ድረስ እጠብቅሻለሁ ብሎ ለአደይ ነግሯታል። ሰላም፣ ጤና ይስጥልኝ ውድ የተከበራችሁ የዩቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝቶ ተረፍረፍ ይባል። ሰራተኛዋ አደይ ክፍል ስልሳ ስድስት ጭበርባሪዋ ቤዛ ከባር ሆቴል ገንዘብ ልትዘርፍና እሱን በውሸት ወድሃለሁ ብላ የሌለባትን ችግር ችግርተኛ ነኝ እያለች በማሳዘንም ከሱ ብቻም ሳይሆንም ከደፍም ከኤላም ገንዘብ የወሰደችው አጭበርባሪዋ በለምለም ተጋልጣለች። ለምለም ሁሉንም ነገር ተናግራለች። ባርኮቴን አድነዋለች። እንዲሁም ኤላን ከሱ ጋር ለምን ሀብቱን ተጠቅመሽ አንቺ ከተጠቀምሽ በኋላ እሱን ጥለሹ ለምን አትወጭምም ብላ የመከረቻትን ሁሉ ለኤላ ነግረዋለች። ኤላ ለምንድነው እስካሁን ያልነገርሽኝም ሲላት እውነቱን ከነገረችው በኋላ በጣም ይናደድና በቤዛ እንዳትታለል ጓደኛህ ባርኮት ብሎ ለባርኮትም ነግሮታል። ፍቅር ተኛችበት ሄዳ ፍቅርን አንቃታለች። ፍቅርና ቤዛ አይዋደዱም ነበርና የኔን እንትንነቴን ክፉነቴን አሳይሻለሁም ብላ እሷን አስፈራርታታል። ባርኮቴ ክላሱ እንደሆነም ቤዛ እኮ ሚስት ሀነቀችኝ ምስትል ለባርኮት ስትነግረው ለአደይ ይቅርታ እንዳደረግሽላትም ለቤዛም ይቅርታ አድርጊላት ብሎ ለፍቅር ነግሯታ አደይና ቤዛ በጭራሽ አይገናኙም ስትልም መልሳለት አለ ሁለቱ እያወሩ ድንገት ወደ እሱ ጋር ስትገባ ጥሩ ፌት ለፍቅር እንዳላነቀቻት ታሳያታለች። ያደረግሽኝን የረሳሁልሽ መሰለሽ ወይ እዚህ መተሽ እንደዚህ የምትዮም መስትል ፍቅር መልሳላታለች። እሷ እጥላት ስትወጣ ባርኮቴ ጋር ትቀመጥና የቤቱን ነገር አፍጥነ ጨርስልኝ ብላ ለባርኮቴ ትነግሯለች። ባርኮቴ እሱ አያሳስብሽ፣ በእኔ ላይ ጣይው፣ እኔ እጨርሰዋለሁ። የቤቱ ጉዳይ ካለቀ በኋላ ስለ ራሳችን ህይወት ማሰብ አለብን፣ የምናወራው ነገር አለ ብሎ ለቤዛ ይነግራታል። ምንድነው የምናወራው ስትል ለባርኮቴ ጠይቀዋለች። ፍቅር ተንኮለኛ ወደ አደይ ጋር ወደ እክቸን ተገባና ቤዛ እንድትመጣ ያደረ ሽው አንቺ ነች የእናቴን መሄድም ነግረሻት ነው ብላ እሷን ስታስፈራራት እኔ ለዚህ ቤት ወሬ አመላላሽ ነኝ ወይ? ምን የማውቀው ጉዳይ አለ? ስትል ለፍቅር መልሳላት አለ። ሁለቱ ሲጨቃጨቁም ሊዲያም ወደ እነሱ ጋር ትገባና እዚህ ቤት ኤላና ለምለም እንዳይመጡ አደይ በር እንዳትከፍችላቸው ብላ ለፍቅር ለአደይ ማስጠንቀቂያ ትነግራታለች። አደይ እኔ ምን አገባኝና ነው በዚህ ቤት ደግሞ ስለምንድን ነው እንደዚህ የምታደርገው ብላ ፍቅር ስትጠይቃት እዛ ቤት ሲሄድ ኤላ እኔ እንድቆይና እንድቀመጥ አይፈልግም ሂጂ ሂጂ ነው የሚለኝ፣ እዚህ ቤት ሲመጡ ደግሞ እንዲገቡ አልፈልግም ብላ ለፍቅር ትነግራታለች። ፍቅር ቤቱ እየኔ ነው እንጂ ላንቺ ለመንሽ ነው ምናገባሽን፣ መስተ ለእሷ መልሳላት አለ ከእሷ ጋር እየተጨቃጨቁ እጇን እንደያዘቻት እጭም ድዳ አድርጋ እንደያዘቻት፣ አሳመምሽኝ፣ ልቀቂኝ እያለች እየታገለቻት፣ ወንድሟ ዴቪ ገባና ምን እያደረግሻት ነው ብሎ ሲጠይቃትም አደይን እዚ ጋር ጥሩ ነገር አልተናገረቻትም በማለት ለዴፍ ትመልስለታለች። እውነት አንቺ ለአደይ አስበሽላት ነው ወይ? እኔ ግን አይመስለኝም ብሎ አንቺ ከኪችን ውጪ ዛሬ ክላስ የለሽም ወይ ለምን አልሄድሽም? የምትሄጅበትስ የለሽም ወይ ብሎ እለ ፍቅር ሲነግራት፣ ዴቭ ለምንፈለከኝ ለምን ፈለከኝ ወይም መስተል ነግረዋለች። አይኔ አንቺን አልፈልግሽም፣ አንቺ ውጪ፣ አደይን የማናግራት ነገር አለኝ ብሎ አደይን የፍቅር ጥያቄውን ያቅርቦላት። እሷ ደግሞ ብዙ ችግር አለብኝ፣ እኔን ስትል መጎዳት የለብህም፣ የራስን ሕይወት ኑር እያለች ለዴቭ እየነገረችው ነው። ችግሮችሽን አብረን ሆነን እንፈታቸዋለን እነኛ ችግሮች እነኛ ችግሮችሽ እስከሚፈቱልሽ ድረስ ደግሞ እኔ እጠብቅሻለሁ፣ ከጎንሽ ነኝ፣ ይህንን እንድታውቂልኝ እፈልጋለሁ አዴ ብሎ ለአደይ እየነግራታል። ደመቀና ንጉሱ መንገድ ተቀምጠው ንጉሱ አደይ ናፍቃኛለች፣ ምን እንዳስነካችኝ አላውቅም፣ በህልሜም በእውኔ እሷን ነው የማስበው፣ ወደ እሷ ጋር መሄድ እፈልጋለሁ እያለ ለደመቀ ሲነግረው ደመቀ በጣም እየቀለደበት ነበር። ንጉሱ ካልሄድኩኝ እያለ ወደ አዴ ጋር መሄድ ይፈልጓል እሺ፣ ና እንሄድ ብሎ ደመቀ ይዞ ሄዳ። አደይም እስርዋን ከጨረሰች በኋላ ወደ ለምለም ጋር መሄድ ፈልጋ ያቼ ተንኮለኛዋ ደረጁ ጋር ቁጭ ብላ ሊሄድ ነው ብላ ስትነግራትም የት ነው የምትሄጁ? ሰራተኛ መሆንሽን ረሳሽ ወይ ብላ ለአደ ትነግራታለች። አደይ ደግሞ ስራይን ጠንቅቄ ጨርሻለሁ። የመኝታ ሰዓቴ ነው፣ መሄድም አለብኝ፣ እችላለሁ ብላ ለሷ ጥላት አስጠንቅቃት ትነግራታለች። ቀጥታ ወደ ለምለም ጋር ስትገባ ለምለም ደስ ብሏታል። እሷን ከተቀበለቻትም በኋላ ስልክ ብርሃን ትደውልላታለች። ለእሷ ገንዘብ እንደሚገባላት እና እንደምታስተላልፍላትም እነግራታለች። ስለ ባርኮቴ ቤዛ የበደለችውንም አንስታ የባለፈው ልቡ ተሰበረ፣ አሁን ደግሞ ይችዋ እንደዚህ ያደረገችው ባርኮቴ እኮ በጣም እጥሩና የዋ ሰውንም ምስትል አደይ ለለምለም ትነግራታለች። እንደዛ ከሆነ ታዲያ ለምንድ ነው የፍቅር ጥያቄውን ያልተቀበልሹ ብላ ለምለም ለአደይ ትነግራታለች። እንዴት አድርጌ ነው የባርኮቴን የፍቅር ጥያቄ የምቀበለው የዴቭም ጨንቆኛል ስትል ለለምለም ነግራታለ። ለምለም ደግሞ ዴቭም እንዴት ነው ብላ ስቃባታለች። ገንዘብ ደሞዟ ነገ እንደሚደርስና ዛሬ አንቺ ስጭኝም ብላት ለለምለም ነግራት ለምለም ችግር የለም ብላት

ወደ ቤት ስትመለስ ደመቀና ንጉሱም ወደ አዴ ጋር ፍለጋ አዴን ለማየት የፈለገው ንጉሱ መንገድ ላይ እየገጣጠማሉ። ከተገጣጠሙ በኋላ ምንድን ነው አሁንም ያንን የፍቅር ጥያቄውን ለመናገርና የሷ አቆጣ ያስፈራው ንጉሱ በጣም ጨንቆታል። እሷን ሳያትም ስላየሽ ደስ ብሎኛል ብሎ እሷን ጥብቅ አድርጎ እቅፍ አድርጎ ሲሰማትም አንቺ ልጅ እባክሽ የልጅ አንድ ነገር ከመሆኑ በፊትም አእምሮ በሽተኛ ሆኖ ወይንም እዛ ከመግባቱ በአንቺ ፍቅር ቢታከምስ ብሎ ደመቀ ይነግራታል። እዚ ጋር በጣም ትቆጣለች። አንተ አሁንም ተጃጃላለ ሆይ ምን አይነት አስተሳሰብ ነው ነግሬህ የለም ወይ እንደዛ ነግሬህ አሁንም እዚው ነው ሁለተኛ አይንህን ማየት አልፈልግም እስትልም አስጠንቅቃ ለደመቀ ትነግሯል ንጉሱ ይህ ልጅ አእምሮ በሽተኛ ሆኖ ከመዛ ከመግባቱ ወይንስ በአንቺ ፍቅር አንቺ ታክሚዋለሽ ወይ እያለ ሲነግራትም ጥላው ትሄዳል። አደይማ ዛሬ አራስ ነብር ሆናለች ብሎ ደመቀ ለንጉሱ ይነግሯል። ስላየኋት ግን ደስ ብሎኛል። እኔ መቼም ቢሆን ወዳት፣ አለው አፈቅራት አለው ብሎ ለደመቀ ሲነግረው ደመቀ እዚ ጋር እንዴት ነው አንተ ልጅ የማይገባህም ብሎ አስጠንቅቆ ነግሮታል። ባርኮቴ፣ ኤላ ጋር ሄዶ ኤላ ጋር ሄደው ገንዘብ ከሱ ጋር የተወሰነ ለመቀበል ነበረ። ያንን ሀሳብ ገና ሲያወራ ለምለም እዛ ለሱ የመለሰችለት ምላስ በጣም ጥሩ እንዳልሆነ እና እሷ እያጭበረበረችህ ነው ስትል እውነቱን ስትነግረው እንዴት እንደዚህ ታደርጋለች ብሎ ኤላም በጣም ይናደዳል። ከኤላ ገንዘብ ግማሹን እኔ አግዝሃለውም ስላለው የቅርብ ጓደኛው ስለሆነ ለማማከርና ያንን ገንዘብ ለመቀበል ነበር የሄደው። እውነቱን ግን ለምለም አፍርጥ አድርጋ ተናገረች። ባርኮትን በጣም እየናደድና ኤላ መሄድ አለብኝ አሁን የምትፈልገው ነገር ካለ ደውልልኝ፣ አደራ ግን በቤዛ እንዳትታለልም ብሎ አስጠንቅቆት ለባርኮቴ እየነግሯል። ባርኮትም ቀጥታ ወደ ቤት ሄዶ አንቺ ሁሉንም ነገር ለምለም ነገረችኝ፣ እንዴት በእኔ ላይ እንደዚህ ታደርጊያለሽ? ብሎ እሷን በጣም አስፈራርቷትና ከዚህ ቤት እቃሽን ይዘ ሻንጣሽን ይዘሽ ውጪ። አንቺ ለእኔ የምትመጥን ሴት አይደለሽም፣ አእምሮ ቆሻሻ ሴት ነሽ ብሎ አስጠንቅቆ ነግሯት፣ ሊዲያና ፍቅርን ፍቅርም የቤዛን ሻንጣ እያዘጋጁ ነበረና፣ ምንድን ነው የእሷን ስራ እናቀልላት እያሉ እሷን ለመሸኘትም ደስ ብሏቸዋል። ደመቀና ንጉሱም ለምን ፍቅርንም ወደዛው ማየት አለብኝ እዚህ አዴን ፍለጋ ከመጣሁኝ፣ አንተ አደኝ ካየህ እኔም ፍቅርን ማየት እፈልጋለሁ ብሎ በድፍረት ወደ ቤት ደመቀም ገብቶ ነበር። ፍቅርንም ካያት በኋላ ምንም የሚቀመስም ነገር ስላላቀረበችለት በጠበቀው መልክ አልነበረምና የሷ የእሷ አቀባበል ዴቭ ከመጣ ሌላ ጦርነት ከመከፈቱ በፊት እናምለጥ እንሄድ ብሎ አስጠንቅቆ ለንጉሱ ይነግረውና ይሄዳል። ዴቭም እንደተቀመጠ እሱ ጋር ሄዳ በእናቴ ታማለች ብላ ከሱ ገንዘብ ተቀብለዋለች። እቺ ተንኮለኛዋ አጭበርባሪዋ ቤዛ። ሊዲያም በጣም መደብሯት ክላሷ እንደሆነች ወንድሟ ምን ሆነች ነው ብሎ ሲነግራት እኔ በጣም ደብሮኛል፣ እባክህ በጣም ጨንቆኛል እያለች ለወንድሟ ስትነግረው ትንሽ ቀን ነው አይዞሽ፣ ታገሽ እያለ እህቱን እያበረታታት ነበር። ሊዲያ ከሱ ጋር ተቀምጣ ስታይ ወንድሜን ምን ልታደርጊብኝ ነው? ኬስህን ጠበቅ አድርግ መሰከል ለወንድሟ ነግራለች። አንቺ ትንሽ የማውረው ነገር ስላላት ታስፈልጊም፣ ውጪ ብላ እሷ ስትወጣላት ገንዘብ እንደምትፈልግ ለዴፍ ነግረዋለ። በመጨረሻም እንግዲህ በጣም አደይም ከዚያ ቤት ስትመለስና ባርኮቴም ወደ ቤቱ በጣም ተክዞ ሲመለስ ጥሩ አደለም ፊትህ፣ የሆንከውን ነገር ብትነግረኝ ጥሩ ነው ስትልም አደይ ለባርኮቴ ነግረዋለች። ባርኮቴ በመጨረሻ ቤዛን አሰናብቷታል ማለት ነው ዴቭም ገንዘብ ስለተቀበለች አንቺ ምን አይነት ሰው ነሽም፣ እኔንም አታለች ነው ከኔ ገንዘብ ይወሰሹ ብሎ ዴቭ ሲናገር፣ ካንተም ወስዳለች ብሎ ባርኮቴ በጣም ይናደድና ሻንጠዋን በእጇ ወረውርላትና በሩን ይዘጋባታል። እሷ እወድሃለው እንዴት እንደዚህ ታደርገኛለህም? መስተል በጣም ተናዳለይ። እንግዲህ ይቺ አጭበርባሪዋ በለምለም ተጋጣለች ማለት ነው። ባርኮት እስካሁንም ያወጣው ገንዘብ ይቀርባለ ለም ግን ያወጣው ነገር የለም። ለጓደኛው ሊያግዘውና የተወሰነ እሱ እንዳይጎዳ ሊያግዘው ያሰበው ገንዘብ ነበር። ያም እድኖል። ይህም ቤት ሆኖ ነው ወይ? ከዚህ ቤት ውጪ የምትኝ የምስትል ሊዱ ለፍቅር መልሳላታ አለይ አዴም የዴቭን ፍቅር መቀበል ያቃታት በቤተሰቦቿ ጉዳይ እናቷን የምታግዘውና እህቷን ብርሃንንም የምታግዘው እሷ ስለሆነች ነው። ዴቭ እንግዲህ እንድታውቂልኝ የምፈልገው ችግሮችሽ እስከሚፈቱ ድረስ እኔ እጠብቅሻለሁ፣ ከጎንሽ ነኝ ሲልም ለአዴ መልሱ። በቀጣዩ ክፍል ምን ይፈጠር ይሆን? ለዛሬው እየነበረን ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩ። ባይ ባይ።